እንደዛ ከሆነ እውነቱን ለመስማት ዝግጁ ሁኝ። እሺ ምንድን ነው? ልስማው። ካሌብ እኛ እንደምናስበው አይነት ማንነትም ሆነ ስብዕና የለ። ታዲያ ምን አይነት ማንነት ነው ያለው? ደግሞ እኛ የምንፈልገው ማንነት ምን አይነት ማንነት ነው? ካሌብ ማለት ሰፈሩን ያስቸገረ ኃይለኛ ጠንቋይ ነው። ማለት ጠንቋይ ልጅ ነው። አንቺንም ቢሆን ደግሞ የቀረበች ለገንዘብሽ ብሎ ነው። ስለሱ ጉዳይ ነው እንዴ? እኔ ደግሞ ምን አይነት ድብቅ ነገር አገኘሽበት ብዬ እኮ ተደናግጫኝ ነበር። ማለት አልገባኝም። ታውቂ ነበር ማለት ነው? አዎ ስለሱ ጉዳይ ጫፍ ጫፉን አውቅ ነበር። ከዛ ስለሱ ሳጣራ እንደዚ አይነት ፋሚሊ እንዳለው ተረዳው። ታዲያ ሁሉንም ነገር እያወቅሽ ነበር አብረሹ ስቶኝ ነበር ማለት ነው? እንዲ አልገባኝም ሉሊት፣ እስከዛሬ አላውቅሽም ነበር ማለት ነው። እኔ እኮ ነግርሽ ነበረ ግን ደግሞ አንቺም በጊዜው ጭንቀት ላይ ነበርሽ። እኔ እኮ ለምን እስከዛሬ አልነገርሽኝም አይደለም እያልኩሽ ያለሁት፣ እንዴት እስከዛሬ ከእንደዚ አይነት ሰው ጋር ሆንሽ ነው እያልኩሽ ያለሁት። እሱማ እኔ መጀመሪያ አካባቢ እንደሰማው ተደናግጬና ማደርገው ነገር ግራ ገብቶኝ ነበረ። ግን ነገሩን በደንብ መስማት ስጀምር ሀሳቤን ቀየርኩኝ። እኔ በፍጹም ይህንን ነገር ማመን አልችልም። ልልት አንዳንዴ ለፍቅር ስቲ ወደ ጎን ማለት ያሉብሽ ነገሮች አሉ። ሰምኛልሽ ሉሊት። እኔ እንደዚ አይነት ነገር አይገባኝም ከዛሬ ደግሞ ምንም የሚያደናግር ነገር የለውም። በቃ መለየት ነው መለየት ነው። እኔም መጀመሪያ ላይ በጣም ተቸግሬና ለመወሰን በጣም ግራ ተጋብቼ ነበረ፣ ግን ፈጣሪ ይመስገን የማልጸጸትበትን ውሳኔ ነው የወሰንኩት። ኧረ ሉሊት ተይ፣ ይሄ እኮ ሲጀመር ለማመንታት ራሱ የሚያስቸግር ነገር አይደለም። ቆይ ውሳኔሽ ትክክል እንደሆነ የምታስቢው የምታስብው ምክንያቱም እኔ ካሊብን እወደዋለሁ፣ ከሱ ተለይቼ በፍጹም መኖር አልችልም። ይሄ ነው ምክንያቴ። ፍቅር እውር ነው እኮ የሚባሉ እውነት ነው። እስቲ አይንሽን ገልጠሽ ለማየት ሞክሪ። የምትወልዳቸው ልጆች ምን ሊባሉ እንደሚችሉ እንኳን አስቢ። ስለ እሱ ብዙም አላስብም። እኔ የምጨነቀው አሁን ላይ ስለ ወሰንኩት ውሳኔ ብቻ ነው። በእውነት ይማ እብደት መሆን አለበት ይሄ። ምንም እብደት አይደለም። ካሊ የምመኘው አይነት ስብህና ያለው ልጅ ነው። ስለዚህ በእንደዚህ አይነት ተራ ምክንያት ላጣው አልፈልግም። ሉሊት አይንሽን ግለጭ እንጂ ይሄ እኮ ተራ ምክንያት አይደለም። ቆይ ዘርሽን እንዴት ከማይሆን ሰው ጋር ትቀላቅያለሽ? ይሄ ማለት እኮ የህይወትሽ ወሳኝ ምዕራፍ ነው፣ ልልት እንግዲህ ነገርኩሽ። ደግሞ የሚወራው ነገር ከእውነት የራቀ ነው ሰሚኛለሽ፣ እሳት በሌለበት ጭስ አይጨስም። እሱ ባለሽ ነገር እኔ ላይ እየመጣሽ ከኔ ጋር መሟገት ሽን ተይ እንዴ። በዛ ላይ የሚታማው እኮ አባቱ ነው። ከካሊብ ጋር ምን የሚያገናኘው ነገር የለም። እሱም ይሄን ምክንያት አድርጎ ከአባቱ ጋር መኖር ካቆመ በጣም ቆይቷል። አንቺ እኔን ለማሳመን የምትሄጂበት ርቀት በጣም ይገርማል። ነገር ግን አንቺና ካሊብ መቼም ቢሆን አንድ ላይ አትሆኑ። የእናንተ ነገር እዚህ ጋር መቋጨት አለበት። ተግባባን? ምን? አዎ ሉሊት፣ ይሄ የመጨረሻ ንግግሬ ነው።

ም፣ ለጸብ እንዳልፈለገኝ እርግጠኛ ነኝ። አሁን እንኳን ለቁም ነገር ፈልጊያለሁ። ለቁም ነገር? አዎ ለቁም ነገር። ምን ነው ችግር አለ? በጣም ይገርማል። ትልቅ መሻሻል ነው። እኔማ እንደለመድከው ለጸብ የፈለግከኝ መስሎኝ ነበር። እንደዛ ከሆነ እስማማለሁ። ድሮም ቢሆን እኮ ነገር የምትፈልገኝ አንተ ነህ እንጂ እኔ አይደለሁም። ግን አንተም ትፈልገኝ ነበር። ባለመግባባት ምክንያት ነው እንጂ ሆን ተብሎ የተፈጠረ ነገር አይደለም። ይገባኛል። ይገባኛሉ በሰዓቱ እኔም ልክ አልነበርኩኝ ቢያንስ ማዳመጥ እንኳን ነበረብኝ። የችኩልነት ባህሪ ስለነበረብኝ ነገሮችን በሰከነ መንፈስ የመረዳት ሁኔታው ከብዶኝ ነበር። ዋናው ነገር ሳይረፍድብ በጊዜው ደራስ መመለስ ነው። ስለ አንዳንድ ነገሮች ላውራ ፈልጌ ነበር። ይቻላል። ስለ ሉሊት ላውራ ነበረ። በእሱ ጉዳይ ሊሆን እንደሚችል ገምቼ ነበር። ከአንተ አንደበት መስማት ስለፈለግኩ ነው ወደ አንተ የመጣሁት። ምናልባት ምን ብላ እንደ ነገረች አላቅም። አሁን ግን እኔ ውስጥ ያለው የሰላም መንፈስ ነው በቃ ተረጋግቼ ኑሮ የመምራት ነው ፍላጎት። ለአንተ ግን ደስ ብሎኛል የምድሬ ነው። አዎ። ለምንድን ነው እንደዚህ ያልከው? እንደዚህ አይነት ምላሽ ከአንተ አልጠበቅኩም ነበር። ለዛ ነው እኔ እኮ አንዳንድ በምታደርጋቸው ነገሮች ምክንያት ነው እንጂ አብራችሁ መሆናችሁን እኳ አልጠለው አውቃለሁ። ለዛ ነው ቀድሜ ይቅርታ ጥያቄ ያቀረብኩልኝ። እና ግን አንድ ነገር መውራት ያለብን ይመስለኛል። ምንድን ነው? አውራኝ ትንሽ ነገሩ ይፈጠናል መሰለም ማለቴ በዚህ ፍጥነት ስለትዳር ማሰብ። እኔ ግን ነገሩ ትክክል መስሎ አልታየኝም። በእኔና በእሷ መሀል ያለው መፈላለግ ስለማታውቀው ነው እንጂ እኔ እንደውም እንደዘገየ ነበር የሚሰማኝ። አላቅም። እኔ የተረዳሁበት መንገድ ግን ጥሩ ነገር እያሳየኝ አይደለም። ምናልባት በመካከላችን ያለውን ፍቅር ካለመረዳት ሊሆን ይችላል። እኔ ግን የዘገኝ ያክል ነው እየተሰማኝ ያለው። ምን መሰለህ ሉሊት እንደምታውቀው፣ እኔ አልተረጋጋችም። ከእናቷ ጋርም የተፈጠረው ነገር ይታወቃል አሁን ገና ነው ተማያችቶላት ኑሮ መኖር የጀመረችው። ስለዚህ ነገር ይፈጠን ይመስለኛል። እንደ እኔ እንደኔ ብታስቡበት ደስ ይለኛል። እንደ ሀሳብ ጥሩ ሀሳብ ነው ያሰብከው ከመልካምነት የምንጭ እንደሆነ ይገባኛል። ነገር ግን እኔም የብቸኝነት ሕይወት በጣም አሰልችቶኛል። በቃ ተሰብስቤ መኖር ነው የምፈልገው። እሱ የእናንተ ምልጫ ነው። ጣልቃ ልገባባችሁ አልፈልግም። ግን እንደ እኔ እንደኔ በደንብ ብታስቡበት ጥሩ ነው። ገና በልጅነት እድሜያችሁ ወደ ትዳር መግባቱ ትንሽ ከባድ ይመስለኛል። ሁሉም ነገር እኮ ፈጣሪ እንደፈቀደው ነው የሚሆን። ልክ ነህ። የፈጣሪ መልካም ፍቃድ ያስፈልጋል። ለሉሊት ይህን ያክል ስለምትጨነቅላት በጣም ነው ማመሰግን። ያማ ግዴታ ነው። በምንም መንገድ ቢሆን ልትጎዳ አልፈልግም። በድጋሚ አንድ ጥያቄ ልጠቅ ነበረ። ትችላለ። ከዚህ በፊት አልማዝን አግኝታ ያልነበረ ምክንያት ልነገረ ይችላለ። ለምን ፈለገው? ለአንዳንድ ነገሮች ስለሚያግዙኝ ነው። አሁን የጋራ ጥራት ኖረን ማለት ነው። ይመስለኛል እንግዲህ ሌላ ጊዜ በሰፊ ብናወራ ይሻል። አሁን አንዲት ጉዳይ አለችብኝ፣ ወደዛ ግድ መሄድ አለብኝ። እሺ በቃ ካልክ ሌላ ጊዜ እንገናኛለን። ችማትረባ ምን አይነት ሴጣን ነው የሰፈረባት እንዴ! ማገናዘብ እንኳን አትችልም። አይገርምሽም? ደሞ ቆ ወዱ አለሁ ትለኛለች። እኔ ይሄ ነገር ምንም ሊገባኝ አልቻለም። ልጅቷ እኮ በቃ አይኗ እያየ ሳትስ መግባቷ ነው። ተወዷለች ምናምን የሚባል ነገር አይሰራም። ወንዶች እባቦች ናቸው። ሊያታልላት እንኳን እንደሆነ አይገባትም እንዴ። ምን አይነት ሰይጣን ናት? እኔም አላውቅም። አይኗን ጨፍናለች። መግለጥ እንኳን አልቻለችም። እንዴት በቀላሉ ያታልላታል እባብ። እኔም እኮ ግራ የገባኝ እሱ ነው። ምን እንዳሰበ ራሱ ግራ ገብቶኛል። አስመሳይ አስመስሎ እህቴን መጫወቻ ሊያረጋት ነው። በፍጹም ልንፈቅድለት አይገባም። ምንም ሳታውቅ እኮ ተብትቦት ሀብትና ንብረቷ ሊወስድ ነው የፈለገው እንጂ ፍቅር ምናምን አይመስልሽ። እኔ ደግሞ ከምንም በላይ ያናደደኝ ነገር እንዴት ሁሉንም ነገር እያወቀች እሺ ትለዋለች። ምኑን ያወቀችው የካሌብን አባት ስራኗ አጣርቻለሁ ከአባቱ ጋር ግን ምንም አይነት ግንኙነት የለውም እኮን ያለች። ምን እንዴ ምን አይነት እብደት ነው። እያወቀች ነው አብራው ለመሆን የወሰነችው። ለመሞሸር ስታስብ ሰው እንዴት እንደሚሳለቅባት አታውቅም? እኔም አልኳት፣ ነገርኳት ለሱ መልስ በደንብ ተዘጋጅቼበታለሁ አለች ብልህ ትመስለኝ ነበር ለካ እንደዚህ ቂል ናት አይገርምሽም ይሄ ጤና አይመስለኝም የሆነ መድሃኒት ነገር አድርጎባት ሊሆን ይችላል መድሃኒት አዎ አባትየው እንደዚህ መስተፋቀር ምናምን ነገር ይሰራ ነበር እሱ የሱ ልጅ አይደለ መጠራጠሩ አይከፋም ቢሆን ነው እንጂ ሰው እንዴት ይህንን ማንነት ይቀበላል እሷ አላመነችሁን የሸከከኝ አሁን ምን ማድረግ እንዳለብን መወሰን ያለብን የሆነ ነገር ማድረግ እንዳለብን ይሰማኛል። ምን ማድረግ እንዳለብኝ ግን እኔም ወሰን አልቻልኩም። አንድ ነገር ማድረግ አለብን፣ በምንም አይነት መንገድ ቢሆን ካሌብ እንዲረቃት ነው ማድረግ ያለብን። ማለት መለያየት፣ እንዳይግባቡ ማድረግ እኮ። እሺ እንዴት አድርገን እንለያያቸዋለን? እሱን ለእኔ ተይው፣ እንዴት አድርጌ እንደምለያያቸው እኔ አውቃለሁ። እንጂማ በፍጹም ይሄ ነገር መሆን የለበትም እማዬ አሁንም ቢሆን ግን እንደ በፊቱ ሉሊት ላይ ምንም አይነት ክፋትና በደል ልታደርሽባት አልፈልግም። አሁንም ቢሆን አላማችን ሉሊትን መታደግ ነው። ምንም ሀሳብ አይግባሽ፣ የካሌብን ሴራ እንዲከሸፍ ነው የምናደርገው። እማጌ ልታደርገው ያሰብሽው ነገር ካለ አሁን ንገሪኝ። እኔ አንቺን ማምን በጣም እየከበደኝ ነው። እመኚኝ አልኩሽ። መቼም ይሄ ወሮበላ ሀብትና ንብረቴን ሲጫወትበት ዝም ብዬ አላይም። እማጌ አሁንም ቢሆን ደግሜ ነገርሻለሁ፣ እኔ ምንም አይነት መጥፎ ነገር እንዲከሰት አልፈልግም። ምንም አታስቢ ግን አዲስ ነገር ካለ ደውለሽ አሳውቂ። እሺ በያሁን። ይቺ ምንድን ነው ሉሊት ያለች? ለእኔ ከባድ የሆነ ነገር ሊሆን ይችላል። እኔ አይመስለኝም። የምወደውን ሰው በሰፈር አልባ ልታማጣት አለብኝ። እንደዛ ካደረግኩ ሞኞኛለሁ ማለት ነው። ግን ደግሞ ስለ ልጆችስ፣ እኔ ብቋቋመው ልጆቼ እንዴት ሊቋቋሙት ይችላሉ? አላውቅም። ለማንኛውም ቀለበቱን ልመልስለትና ደግሜ ባስብበት የተሻለ ይመስለኛል። ወዴት ትሄድሽ ነው? ሰው ላገኝ ልሄድ ነው። የምን ሰው ደግሞ ምንድነሽ? ይሄ ሰው ስጭልኝ ብሎኝ ነው። እንደዛ ከሆነሽ ይሄ መቀበሪያሽ ይሆናል። ከወጣሽበት ማማ አንስቶ ያፈርጥሻል። ከዛ ጉዳታችን እኩል ይሆናል ማለት ነው። ሀይ ሉሊት፣ መጀመሪያውኑ ካሌብን መውደድ አልነበረብሽም። አልማዝ ላናግርሽ ፈልጌ ነው የመጣሁት። ምን ፈልገሽ ነው? ሳስበው ከሌሎቹ ይልቅ አንቺ ጋር ብትተባበር ውጤታማ መሆን ስለመሰለኝ የመጣሁት። ጥምረታችን የማይበገር ስለመሆኑ ሙሉ ተስፋ ይዤብሽ ነው የመጣሁት። አልማዝ ዞር በይልኝ፣ ከመንገድ ይባክሽ። እኔ ከማንም መንደሬ ጋር አልተባበርም። ከማንም በላይ የሚጠቅምሽን ነገር ነው ይዤልሽ የመጣሁት። እንደዛ ከሆነ ቶሎ ተናገሪ፣ ጊዜ የለኝም። ምን መሰለሽ አልማዝ፣ አንቺ ሉሊትን ልትበቂ ትፈልጊያለሽ፣ እኔም ደግሞ በተመሳሳይ የሷን ውድቀት ማየት ነው የምፈልገው ማለት እኔ ማንንም ውድቀት አልፈልግም። ታይ አልማዝ፣ እኔ ፊት ማስመሰል አይጠበቅብሽም። እሺ ምንድን ነው የፈለግሽው? ምን መሰለሽ ካሌብ፣ የኔ የማይሆን ከሆነ የእሷም እንዲሆን አልፈልግም። ምን ማለት ነው? ያልኩት ገብቶሻል። ሰው እንድገድል ነው እንደ የፈለግሽው? ግዳዩ አላልኩም ወይ፣ የእኔ አድርጊው ካለ በለዚያ፣ ግን የሉሊትም አይሆንም። እሺ፣ በምላሹ እኔ ምን እጠቀማለሁ? የለፋሽበት ንብረት በእጅሽ እንዲገባ አደርጋለሁ። እኔ አቃተኝን አንቺ እንዴት ሊሆንልሽ ይችላል? እማይመስል ነገር አትናገሪ ይባክሽን ያው ይሄ ወረቀት በብዙ ሚሊዮን ብር ያወጣችበት ድርጅት ሂሳብ ነው ይህንን ወስደሽ ተደራደሪ ብዙ ገንዘብ መቀበል ትችያለሽ ካልፈለግሽ ደግሞ ንብረቷን በመንግስት ማስወረስ ትችያለሽ ያዡ ለምን ሰጠሽኝ እንዲሁ እንድንተማመን ያክል ነው የ ሰጠውሽ ለማንኛውም መግቢያም ወጪዋን አይቼ እደውልልሻለሁ እንገናኛለን ይህ በፍጹም አይሆንም። እሺ ወዴት ሄደ ይባላል። ይህ በፍጹም አይሆንም። ያስቀመጥኩት ኮ ወዴት ሄደ ይባላል። ሉሊት፣ በሰላም ነው? ምን ሆነሽ ነው? ዳዊት የድርጅቱን ዶክመንት ካስቀመጥኩበት ቦታ ትልቅ ንብረት እኮ ነው። እንዲህ በቀላሉ አይጠፋም። ዳዊት በደንብ እፈልገዋለሁ ግን ላገኘው አልቻልኩም። ምናልባት ልዕልት አንስታ ይሆን እንዴ? እንዴ ልዕልት ምን ይሰራላታል? ወይኔ የለፈውበት ነገር ገደል ገባ ማለት እኮ ነው። ቆይ ታረጋጊ፣ እኔ እፈልግልሻለሁ። ዳዊት አትልፋ፣ እኔ በደንብ ነው የፈለኩት። ታዲያ ትሄዳል። ደግሞ ምንሽ ነው፣ እንደ ተራ ወረቀት ዝም ብለሽ ታስቀምጫለሽ እንዴ? እኔ ማን ይገባል ብዬ ገምታለሁኝ። እዚህ ቤት ሰው ገብቶ ነበር እንዴ? አረ ማንም የገባ ሰው የለም? በቃ ታሪ ያጊት ትሄዳል። ዳዊት፣ እንዴት ተረጋጋለሁ? ይሄ እኮ ቀልድ አይደለም። ግድ የለሽም በቃ ይተም አይደለም። እኔም በረን ሲመጡም ጠቂያቸዋለሁ። የትም ሌላ አይችልም እኮ እነሱ ቢያነሱት እኮ ቀድሞውኑ ይነግሩኝ ነበረ። በቃ ችግር የለውም አንቺ ምን አትጨነቂ።

ታሊብ እኔ እኮ ያን ሁሉ ነገር ሳደርግ የነበረው አንተን ላለማጣት እንጂ እኔ ክፉ ሰው ሆኝ አይደለም። ማንነትሽ አይጠፋኝም። እና የሰርጋችሁ ቀን መች ነው? መች ነው ገባችን የሚፈተሸው? እንግዲህ እግዚአብሔር ባለ ቀን ይሆናል። ይቅርታ አርግልኝና ግን ትንሽ አልቸኮላችሁ? አራ አልቸኮልም። እኔ እንደውም የዘገየን ያክል ነው እየተሰማኝ ያለሁ። ይቅርታ አርግልኝና ግን ሉሊት ግን ለትዳር የምትሆን ሴት ትመስልሃለች ማለት? አልገባኝም ማለት ማ ያው ፈጣን አይደለችም። በዛ ላይ ደግሞ ድብቅ ናት። አሁን እንኳን ቤት ምን እንደተፈጠረ አልነገረችም። ቆይ ምን ተፈጥሮ ነው? ፋይል ጠፍቶባታል። ድርጅቷን ልታጣው ጫፍ ደርሳለች። ምን ቆይ እንዴ፣ ትልቅ ነገር ትጥላለች። ካሌብ ለንብረቷ ስትል ነው እንዴ ሉሊትን የቀረብካት? ገባኝ፣ ሁለታችንን ለማጣላት ተራ ምክንያት እየፈለግሽ ነው አይደል? አትሳሳት። ከፈለክ ደግሞ ሄደሷ መጠየቅ ትችላለህ። ትሰምኛለሽ? ያንቺን ተራ ወሬ የምሰማበት ጊዜ ላይ አይደለም። እሺ ሶርበይልኝ

ኤልሳ ቆይ፣ እናቴን ማግኘቱ ለምን አስፈለገ? ኦፍ ደግሞ ማነው እንደዚህ ያለሽ? የምደብቀ ይመስሎች ነበረ? አላውቅም። ምናልባት በግልጽ እንደምታወሩ አላወኩም። ኤልሳ፣ እናቴ እኮ ናት። እሺ፣ ሌላስ ምን ነገረችሽ? አንቺን ማግኘቷን ነው የነገረችኝ። ያው፣ ሌላ ሁሉንም ነገር ስለማቅ ምንም የነገረችኝ ነገር የለም። ታዲያ እኔ መጠየቅ ለምን አስፈለገሽ? ምክንያቱም ከአንቺ አንደበት መስማት ስለፈለኩ እናትሽ ከአንቺ ደግሞ ሞቅ ያለ ስለሆነ ከእሷ ጋር መተባበር ነበረብኝ። ለዛ ነው። ቆይ ግን አንቺ እህቴ ቤት እየኖሽ እንደዚህ አይነት ሴራ ማሴር አይከብድሽ? ይሄ ሴራ አይደለም። እሺ፣ ከገባሽ የሚፈልጉትን ነገር ማግኘት ነው። ቆሻሻ፣ ቆሻሻ አንቺ! እኔ ነው ቆሻሻ ያልሽ? አሁን ሲጣርጊ፣ ሳልደፋሽ! ከዚህ ጋር ጥፊልኝ! ከዚህ ጋር ልቀጥ! ተሳስተሽ እኮ በኋላ ጫፌ እንዳነኪኝ! እሺ? አመጃ ታስጠንቃ፣ ቀበጥ አሳይሻለሁ። እሺ ይ ሉሊት ምን ሆኗ ነው? የምታውቂው ነገር አለ? እኔ ምንም አላውቅም። ምናልባት ደብሯት ሊሆን ይችላል። እንደዛ ከሆነሽ በቃ ስመለስ እጠይቃታለሁ። ወዴት ነው የሆነሽ? ቦታ ደርስ ብዬሽ እመጣለሁ። ሄሎ፣ ሄሎ፣ አልማዝ። ሉሊት ካሌብ ልታገኘው ወጥታለች። አሁን እንደደበቅሽ ነው። ምን ነው እንደደበቀ? እቤት ስለተፈጠረው ጉዳይ ነው። እኔም እኮ ስለሱ ጉዳይ ላማክርህ ነው የመጣሁት። በጣም ነው የጨነቀኝ። ቆይ እንዴት ከመሬት ተነስቶ ሊጠፋ ይችላል? እኔም እኮ ግራ የገባኝ ነገር እሱ ነው። ድንገት ነው ካስቀመጥኩበት ቦታ የጠፋው። ድንገትማ ሊሆን አይችልም። ሆን ብሎ አንድ ሰው አንቺ ሊጎዳሽ እያሰበ ነው ያለው። ማን እኔን ሊጎዳኝ ይችላል? አላውቅም። ብቻ ቤትሽ ውስጥ ካሉት አንዳቸው ሊሆን ይችላል። እኔ እንደዛ ብዬ ማንንም መጠርጠር አልፈልግም። ሉሊት ከዛ ውጭ ማንም ሊሆን አይችልም። ይሁን። እኔ አሁን በጣም ጨንቆኛል። በጣም ያሰብኩበት ነገር እንደ ቀልድ እኮ አየር ላይ ሊበተንብኝ ነው። ሉሊት በቃ ይዘሽው እኔ ማስተካከል ባለብኝ መንገድ አስተካክለው። በጣም አመሰግናለሁ። አንቺ አትጨነቅ፣ ግን የሆነ መፍትሄ መፈለግ እናንተ ማትረቡ እዚህ ደግሞ ምን ሰሪ መጣሽ ንብረቴ ለህፃን አስረክቤ አረፍ የምቀመጥ ከመሰላችሁ በጣም ተሳስታችኋል ቆንጆ ሴትዮ ለምንድን ነው እኛ መከታተል ማታቆሙ ዛሬ አለቀሽም እያንዳንዷን ነገር አስተፋሻለሁ ሉሊት ፍቀጅልኝ ሴትዮ ልክ ላስገባት ተዋት ከዚች ጋር እልህ መጋባት አያስፈልግም ምን ልታመጣ አንቺ ማትረቢ ካሊብ ተረጋጋ ምንም ነገር እንዳታደርግ ቋንጭ ምንድነው ንብረቴ ንብረቴ የምትይው ንብረቱ የእኔ መሰለኝ ኧረ እንደዛ ነው። ሰምኛን አንተ ደግሞ አንድ እንቅስቃሴ አደርጋለሁ ብት ጭንቅላት ነው ነው ዞር በልልሽ ማድረግ ያለብሽ